በየቦታው የሚታዩ ግጭቶችን በኃይል ማረቅ ማስተካከል የሚቻል ቢሆንም ዘላቂ ሰላም የሚረጋገጠው ግን ሰላማዊ በሰላማዊ መንገድ ብቻ እንደሆነ መንግስት ጽኑ እምነት አለው። በዚህ እምነቱ የእርቅና የሰላም አማራጮችን በመከተል የሀገራችንን ሰላም አስተማማኝ ለማድረግ እየሰራ ይገኛል ምንም እንኳን በየጊዜው የሚስተዋሉ የኃይል እንቅስቃሴዎችን ለማስቆም መንግስት ሙሉ ዝግጁነት እና ዘመናዊ አቅም ቢኖረው የዛሬውን ግጭት በማቸነፍ ለነገው ትውልድ ቂምና ቁርሾ አናወርስም የሚልን መርህ በመከተል በዛሬ ብልሃትና ትዕግስት ለነገ ዘላቂ ሰላም የሚበጅ አካሄድን መርጧል። ይህ እምነት አገራዊ መግባባትን ለመትከል ዘላቂና ቅቡልነት ያለው አገረ መንግስት ለመመስረት ያለው ፋይዳ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 የህግና የአሰራር ማነቆችን በመፍታትና ተቋማቱን በነፃነት በማደራጀት የአቅም ማጎልበቻ ስራዎችም አከናውኗል። የተሻሻሉት የወንጀልና የፍትሃ ብሔር ህጎች በቴክኖሎጂ እንዲታገዙም ተደርጓል። የፍርድ ቤት አገልግሎትን ለማዘመን የተጀመሩ የዲጂታል ቴክኖሎጂ ትግበራዎችን በማስፋት በማሟላትና በማብቃት መርሆች መሠረት ተግባራዊ ይሆናሉ። ባህላዊ የፍትህ አማራጮችም በአሰራር ጎልብተው በፍትህ ስርዓት ውስጥ የበኩላቸውን ድርሻ እንዲወጡ የተጀመረው አሰራር ተጠናክሮ ይቀጥላል። ክብራትና ክቡራን በያዝነው ዓመት ድህነት ከሚፈጥረው እንግልት በመውጣት ወደ አስተማማኝ የእድገት ምዕራፍ ለመሸጋገር መንግስት ትኩረት ሰጥቶ ይሰራል። በ2018 በጀት ዓመት ዘጠኝ በመቶ ጠቅላላ የሀገር ውስጥ ምርት እድገትን ለማረጋገጥም ይተጋል። ለዚህ ቅድ ስኬታማነትም መንግስት ምርትን በብዛት በአይነት በጥራት ያሳድጋል። ተወዳዳሪ የወጪ ንግድ ወይም ኤክስፖርት እድገት ፈጣንና ቀጣይነት ያለው ኢኮኖሚ ለመገንባት በሚያስችል ስልት ተግባራዊ ይደረጋል። ምርታማነትን የሚያሳድጉ አካሄዶችን፣ የግሉ ዘርፍ ተሳትፎን የሚጨምሩ ስትራቴጂዎችን አገራዊ ቁጠባና ኢንቨስትመንትን የሚያጎለብቱ ስልቶችን ተግባራዊ ለማድረግም ይሰራል። ሀገራችንን ለዘመናት ከኖሮችበት የተለቃችነት አበሳ ነፃ በማውጣት አንገቷን ቀና የምታደርግበት አቅምም ይገነባል። እንደሚታወቀው ግብርናችን በተፈጥሮ ላይ መሠረታዊ ፍላጎቶቻችን ደግሞ በውጭ ምርቶች ላይ ጥገኛ በመሆናቸው ለዓለም አቀፋዊ ተለዋዋጭ ሁኔታዎች ተጋላጭ አድርጎናል። በመሆኑም መንግሥት የኢኮኖሚ ተጋላጭነትን ለመቀነስና ለተፈጥሮና ለውጫዊ ጫናዎች የማይበገር ተገዳዳሪና ተወዳዳሪ ኢኮኖሚ ለመገንባት ይተጋል። መንግሥት ባለፉት ዓመታት ጠንካራ የፊስክል እና የገንዘብ ፖሊሲዎችን ተግባራዊ በማድረግ ምርትና ምርታማነትን በማሳደግ የዋጋ ግሽበት እንዲቀንስ ጉልህ ጥረት አድርጓል። በዚህ ዓመት ይህ ጥረት ተጠናክሮ የዋጋ ግሽበቱ ወደ ነጠላ አሃዝ እንዲወርድ ይደረጋል። ምርታማነትን በማሳደግ አቅርቦትን በማሻሻል የዋጋ ግሽበትን ትንተና አቅምን በማዳበር የግብይት ስርዓቱን በማዛመን እንዲሁም በከተማ ግብርና በሌማት ትሩፋት በስንዴ ልማትና በኢንዱስትሪ የማምረት አቅም የተገኙ ውጤቶችን በማስጠበቅ የዜጎች የኑሮ ጫና ለማቃለል ይሰራል። ከዚህ በተጨማሪም ዘላቂ በቂና ጥራት ያለው የስራ ዕድል መፍጠር የመንግስት ተቀዳሚ ተግባር ይሆናል። በድጋፍና በሴፍቲኔት የሚኖሩ ዜጎች ወደ ምርታማነት እንዲሸጋገሩ ይደረጋል። ከፍተኛ የስራ ዕድል የመፍጠር አቅም ያላቸው ዘርፎችን በመለየትና በመደገፍ በርከት የላሉ ዜጎች በአገር ውስጥ እንዲሁም በውጭ አገራትን ጭምር የስራ ዕድል ይፈጠራል። የግብርናው የልማት ዘርፍ ሁለንተናዊ ብልጽግናን ለማረጋገጥ ወሳኝ መሆኑን መንግስት በእጅጉ ያምናል። በያዝነው ዓመትም ግብርናው ከባህላዊ አመራረት ከፍ ብሎ በቴክኖሎጂ በፋይናንስ አቅርቦት እና በክህሎት ልማት እንዲደገፍ ልዩ ትኩረት በመስጠት የስድስት ነጥብ ስምንት በመቶ እድገት እንዲያስመዝግብ ይደረጋል። የምግብ ዋስትናን ከማረጋገጥ ባሻገር የምግብ ሉዓላዊነታችንን የምናጸናበት ዘመንም ይሆናል። የመስኖ አቅማችንን በማጎልበት ግብርናችን የዝናብ ጥገኝነቱ እንዲቀንስ ይደረጋል። የግብርና ግብዓቶች በአገር ውስጥ ማምረት በተለይም የተጀመረውን የማዳበሪያ ፋብሪካ ግንባታ ማፋጠን ዋና የትኩረት አቅጣጫዎች ይሆናሉ። ይህ ሀገራዊ የዘመናት መሻት እውን እንዲሆን በቅርቡ የመሰረት ድንጋይ መጣሉ ለኢትዮጵያ ታላቅ ብስራት ሲሆን ይህንኑ ራዕይ ወደሚታይ እና የሚጨመጥ የልማት ትልም ላሸጋገሩት ምክር ቤቱን በማስፈቀድ ለጠቅላይ ሚኒስትርና ለመንግስቱና ለመስተዳድሩ ከፍ ያለ ምስጋና አቀርባለሁ። ክቡራትና ክቡራን፣ የኢንዱስትሪ ዘርፍ ማነቆችን በመፍታት ፈጣን ፈጣንና ጥራት ያለው የኢንዱስትሪ ልማት ለማረጋገጥ በትኩረት ይሰራል። ለግዝሉ ዘርፍ ምቹ ሁኔታ መፈጠር በኢንዱስትሪ ዘርፍ ጉልህ ተሳትፎ እንዲኖረው ይደረጋል። የሀገር ውስጥ ባለሀብቶች በዘርፉ እንዲሰማሩ የኢንቨስትመንት፣ የምርት ማሳደግ፣ የገበያ ማፈላለግ እና የቴክኖሎጂ ድጋፎች በስፋት እንዲቀርቡ ይደረጋል። በያዝነው ዓመት ለዘርፉ እድገት ወሳኝ ለሆኑት የሰለጠነ የሰው ኃይል እና እውቀት እንዲሁም ከፍተኛ ካፒታል ለሚጠይቁ አምራች ኢንዱስትሪዎች ትኩረት ይሰጣል። መንግስት በኢትዮጵያ ታምረት ንቅናቄ አማካይነት ከውጭ የሚገቡ የካፒታልና ወሳኝ ሸቀጦችን በመተካት በሀገራችን ውስጥ እንዲመረቱ ተፈላጊውን ድጋፍ ይሰጣል። የኢንዱስትሪ ፓርኮችን በሙሉ አቅማቸው ወደ ምርት እንዲገቡ በማድረግ የውጭ ቀጥተኛ ኢንቨስትመንት ቁልፍ ሚና እንዲኖረው ይደረጋል። ለአምራች ዘርፍ በቂና ቀጣይነት ያለው ብድርና የስራ ውጤት ለማቅረብ ሰፋ ያሉ ስራዎች ይከናወናሉ። የከተሞች ልማትን በተመለከተ መንግስት በኮሪደር ልማትና በተቀናጀ የመሰረተ ልማት ማስፋፊያ በርካታ ስራዎችን አከናውኗል። በቀጣይነትም የከተማ ልማት ስራ የድህነት ቅነሳ ጥረትን የሚያገዝ እና የተሻለ ገቢን በሚፈጥር መልኩ የሚከናወን ይሆናል። የይዞታ ማረጋገጫ ስርዓትን በማጎልበትና የመሬት አቅርቦትን በማሳደግ የመሬት ይዞታ መብት እንዲረጋገጥ በትኩረት ይሰራል። በመንግስት በግሉ ዘርፍ እንዲሁም በመንግስትና በግሉ ዘርፍ የጋራ ትብብር የቤት አቅርቦት ችግር በከፍተኛ ሁኔታ እንዲቃለል ይደረጋል። በገጠሪቱ ኢትዮጵያም የመኖሪያ ቤቶች ደረጃ እንዲሻሻል የሚያስችሉ ስራዎች ይከናወናሉ። የንጹህ ውሃ፣ የመብራት፣ የመንገድና የትራንስፖርት ተደራሽነት የማሳደግ ስራ በትኩረት ይከናወናል። የቱሪዝም መዳረሻዎችን በማልማት የመሰረተ ልማት አቅርቦት በማሻሻል እና በቱሪዝም አገልግሎት ሀገራዊ ሀብት መፍጠር እንደሚቻል በማመን በመንግስት የተጀመሩ ስራዎች ተጠናክረው ይቀጥላሉ። እነዚህን ጥረቶች በማስፋት በያዝነው በጀት ዓመት ውብ ኢትዮጵያን ለመገንባት የሚያስችሉ የቱሪዝም መዳረሻ ስፍራዎች ይስፋፋሉ ነባሮቹ የቱሪዝም መስህቦችንም ደረጃቸውን በጠበቀ መልኩ በማልማት ለጎብኚዎች ምቹ እንዲሆኑ ይደረጋል የህብረተሰቡን ጥቅም የሚያስጠብቁ የማህበረሰብ ቱሪዝም ፕሮጀክቶችን በመንደፍ በመተግበር የነዋሪውን ወግና ታሪክ የሚያሳዩ የባህል ማዕከላትን አጣምሮ በመገንባት በመዳረሻ ስፍራዎች ከአየር ትራንስፖርት ጋር በማስተሳሰር ለጎብኚዎችና ለነዋሪዎች ጭምር ምቹ እንዲሆኑ ይደረጋል። የዲጂታል ኢትዮጵያ ልማት እውን መሆን የቴክኖሎጂ ሽግግር ጉዳይ ብቻም ሳይሆን የሀገራችን የፖለቲካ ተራክቦት ኢኮኖሚያችንና ማህበራዊ ህይወታችንን ይቀይራል። የዲጂታል ቴክኖሎጂ በማስፋት የመረጃ ልውውጥን በማቀላጠፍና አገልግሎቶችን ተደራሽ በማድረግ የኢኮኖሚ መዋቅራዊ ሽግግርን ባጭር ጊዜ እውን ማድረግ እንደሚቻል መንግስት በጽኑ ያምናል። በ2018 በጀት ዓመት ዜጎች የዲጂታል መታወቂያ ተጠቃሚ እንዲሆኑ በማስቻል አገልግሎቶች በዲጂታል ማዕቀፍ እንዲሰጡና እንዲሳለጡ ይደረጋል። የዲጂታል ዘርፍ ለሌሎች ዘርፎች አስቻይ ሁኔታ የሚፈጥር እንዲሆንም ይደረጋል። የማዕድን ዘርፍ አንዱ የኢኮኖሚያችን ምሰሶ ሆኖ ይቀጥል ዘንድ የከርሰ ምድር ሀብታችን ለሕዝብ ጥቅም እንዲውል በትኩረት ይሰራል። በዘርፉ የተለመዱ ማዕድናት በጥራትና በስፋት ወደ ገበያ እንዲቀርቡ ከማድረግ ባሻገር እሴት የተጨመረባቸው ምርቶች ለገበያ እንዲቀርቡ የሚደረግ ሲሆን አዳዲስ የማዕድን ልማት ግንባታዎችን ክትትል በማጠናከር በኢኮኖሚያችን ላይ ከፍ ያለ ትሩፋት የሚጨምሩ ተግባራት በጥብቅ ትክትል የሚመሩ ይሆናል። ክቡራትና ክቡራን መሠረተ ልማት በሀገራችን ሁለት ግቦች ያሉት ሲሆን አንደኛው ግቡ የኢኮኖሚ እድገትን ማፋጠንና ማቀላጠፍ ማስቻሉ ነው። ሁለተኛው ግቡ ደግሞ የዜጎችን አኗኗር ለማሻሻልና ለማዘመን ማገዙ ነው። ከዚህ አኳያ መንግስት በትራንስፖርት በኢነርጂ በመስኖና በውሃ ዘርፎች ትኩረት ሰጥቶ በመስራቱ አመርቂ ውጤቶች ተመዝግበዋል። በበጀት ዓመቱም የተመጣጠነ የመሰረተ ልማት ስርጭትን ለማረጋገጥ መንግስት ከመቼውን ጊዜ በበለጠ ቆርጦ ተነሳስቷል። በዚህም መሰረት በ2018 በጀት ዓመት አጠቃላይ የሀገር ውስጥ መንገድ አውታር ሽፋን ለማሳደግ ይሰራል። የአየር ትራንስፖርት መዳረሻዎችም ይስፋፋሉ። የባቡር ትራንስፖርት ሎጂስቲክስ ዘርፍም ጉልህ ሚና እንዲኖረው ይደረጋል። የሕዝቡን የኤሌክትሪክ ፍላጎት ለማርካት የታዳሽ ኃይል መሰረተ ልማቶች በቀጣይ ዓመታት በበቂ ይገነባሉ። በሁሉም የሀገራችን ክፍል የኤሌክትሪክ አቅርቦት እንዲስፋፋ እና ተደራሽ እንዲሆን ይደረጋል። ለኤክስፖርት ንግድ የሚበቃ የኤሌክትሪክ አቅርቦት በማሳደግ ለቀጠናዊ የኢኮኖሚ ትስስር መሰረት ይጣላል። የቴሌኮሚኒኬሽን ሽፋን በማስፋት አገልግሎቱ ለመላው ማህበረሰባችን ተደራሽ እንዲሆን ይደረጋል። የመጠጥ አቅርቦት፣ የመስኖና የፍሳሽ ልማት እንዲሁም የውሃ ኃይል ጥናትና ዲዛይን የመንግስት ዋነኛ ትኩረት መስኮች ይሆናል። በከተማና በቀጠር የንጹ ውሃ መጠጥ ውሃ አቅርቦት ሽፋንን በአገር አቀፍ ደረጃ ለማሻሻል ይሰራል። ማህበራዊ ትስስራችን ለማጠናከር ነባርና አዳዲስ ማህበረሰባዊ ጸጋዎቻችን በመትከል የነበሩትን ከፍ አድርጎ በማቆየት ለቀጣዩ ትውልድ እንዲሸጋገሩ መንግስት አበክሮ ይሰራል። የትምህርት ጥራትን ለማስጠበቅ መንግስት ደረጃቸውን የጠበቁ ቅድመ መደበኛና መደበኛ ትምህርት ቤቶች ግንባታን ያስፋፋል። የቴክኒክና ሙያ ትምህርት ለሀገሪቱ ኢኮኖሚ የሚያስፈልጉ ክህሎት ያላቸውና ውጤታማ ባለሙያዎች በሚያፈሩ መልኩ ይቃኛል። ከፍተኛ ትምህርት ተቋማት የአካዳሚክ ነፃነታቸው ተጠብቆ እንዲሰሩ የአስተዳደርና የሰው ኃይል ልማታቸው የተሻሻል እንዲሆን ይደረጋል። በአርብቶ አደር አካባቢ የትምህርት ተደራሽነትን ለማስፋፋት በልዩ ሁኔታ የተቀረጸ እቅድ የተነደፈ ሲሆን የቅድመ አንደኛና አንደኛ ደረጃና የሁለተኛ ደረጃ ትምህርት ተሳትፎ ለማሳደግ እንዲሁም የሴቶች የትምህርት ተሳትፎ እንዲሻሻል ይደረጋል። የጤና ተቋማትን ተደራሽነትና ጥራት በማሳደግ በተለይ የአገልግሎት ችግር ባለባቸው የአርብቶ አደር አካባቢዎች ልዩ ትኩረት ይሰጣል። በሰለጠኑ ባለሙያዎች የሚሰጠውን የወሊድ አገልግሎት በማሳደግ ሁሉም እናቶች በጤና ተቋማት እንዲወልዱና ሁሉም ሕፃናት እንዲከተቡ ይደረጋል። ወረርሽኞችን በብቃት ለመከላከል የሚያስችል ልዩ ስርዓትም ይዘረጋል። የማህበራዊ ዋስትና መርሃችን በራሳችን አቅም ለተቸገሩና ተጋላጭ ለሆኑ ዜጎች መድህን መሆን ነው። ተጋላጭ ዜጎችን በዘላቂነት በማቋቋም ወደ አምራችነት በማሸጋገር የተረጂነት ባህል ለመቀነስም ይሰራል። አይነ ስውራንና አካል ጉዳተኞችን ታሳቢ ያደረጉ መሰረተ ልማቶች እንዲስፋፉ ይደረጋል። ወደ ከተማ የሚደረገውን ፍልሰት ለመግታት በጥናት ላይ የተመሰረቱ መፍትሄዎች ተግባራዊ ይሆናሉ። አረጋውያን የሚጦሩባቸውና የሚደገፉባቸው ማዕከላትን በማደራጀት ዘላቂ ድጋፍ እንዲያገኙም ይደረጋል። ወጣቶችና ሴቶች በሀገራችን ፖለቲካዊ፣ ኢኮኖሚያዊና ማህበራዊ ጉዳዮች ላይ በንቃት እንዲሳተፉና ተጠቃሚ እንዲሆኑ ዘመኑን የሚመጥን እውቀት፣ ክህሎትና ብቃት እንዲኖራቸው ይደረጋል። የህፃናትን ሁለንተና ተጠቃሚነት ለማረጋገጥ በልዩ ሁኔታ ይሰራል። የህፃናት ትምህርት፣ ጤናማ እድገት እና የተመጣጠነ ምግብ ተጠቃሚ እንዲሆኑ ጥረት ይደረጋል። የመንግስት ፖሊሲዎች ወጣቶችን ማዕከል ያደርጋሉ። በጥናት ላይ የተመሰረቱ የስራ እድሎችም ለከተማና ለገጠር ወጣቶች ተደራሽ ይሆናሉ። የተከበሩ የህዝብ ተወካዮች ምክር ቤት አፈጉባኤ የተከበሩ የፌዴሬሽን ምክር ቤት አፈ ጉባኤ የተከበራችሁ የህዝብ ተወካዮችና የፌዴሬሽን ምክር ቤት አባላት ጥሪ የተደረጋላችሁ እንግዶችና ክቡራትና ክቡራን ዓለማችን በተለዋዋጭ ሁኔታ ውስጥ ትገኛለች አህጉራችን አፍሪካም ሆነ ሀገራችን ኢትዮጵያ ከዚህ ውደት ውጭ ሊሆኑ አይችሉም በዚህ የዓለም እውነታ ውስጥ አገራዊ ሰላምንና ደህንነትን ለማስጠበቅ እድገትና ብልጽግናችን ለማረጋገጥ በዓለም አቀፍ አህጉራዊና ቀጠናዊ ጉዳዮች ላይ ንቁ ተሳትፎና የሰላ ተጽዕኖ ማሳረፍ ይገባናል። በዚህ ረገድ አራት ጉዳዮች በቀዳሚነት ይከናወናሉ። የመጀመሪያው ዜጋን ማዕከል ያደረገ ብሔራዊ ደህንነትን የማረጋገጥ ጉዳይ ነው። ብሔራዊ ደህንነት የሀገራችንን ዳር ድንበር ማስከበር ብቻ ሳይሆን የዜጎችን ደህንነትና ክብርን ማስጠበቅ ይጨምራል። በማናቸውም ቦታ የሚገኙ ዜጎቻችን ደህንነትና ክብር የሀገራዊ ደህንነት ጉዳያችን ነው። በመሆኑም ሕገወጥ ፍልሰትን መቆጣጠር ዜጎች በህጋዊ መንገድ መብታቸው ተጠብቆ እንዲንቀሳቀሱና የስራ ዕድል ተጠቃሚነታቸው እንዲረጋገጥ ማድረግ፣ በሚኖሩበት እና በሚሰሩባቸው አገራት መብታቸውን ማስከበር ዋና ትኩረት የሚሰጠው ተግባር ይሆናል። ባልተመቻቸ የሥራ ሁኔታ ውስጥ የነበሩትን ዜጎች ወደ ሀገራቸው እንዲመለሱ የማድረግ ስራም በቀጣይነትም ተጠናክሮ የሚቀጥል ይሆናል። ሁለተኛው ኢትዮጵያ በአባይና በቀይ ባህር መካከል የምትገኝ ሀገር ነች። ዕጣ ፋንታዋና መጻኢ ዕድሏም ከሁለቱ ውሃዎች ጋር በእጅጉ የተቀራኘ ነው። ይሁን እንጂ ኢትዮጵያ ፍትህን ባልተከተለ መንገድ እና ህዝብን ባላማከልና ባላሳተፈ አግባብ ተገልላ ቆይታለች። ኢትዮጵያ ወደ እነዚህ ውሃዎች እንድትመለስና ፍትሐዊ የልማት ተጠቃሚ እንድትሆን መንግስት በመስራት ላይ ይገኛል። ከሦስት አሰርተ ዓመታት በኋላ የባህር በር ጉዳይ ዓለም አቀፍ የመነጋገሪያ ሀሳብም ማድረግ ተችሏል። በቀጣይነትም የቀጠናችንን የጋራ የመልማት ፍላጎት ያገናዘበ ትብብርና ትስስርን ለማጠናከር ዲፕሎማሲያዊና ሰላማዊ ጥረቶች ይደረጋሉ። መንግስት ፍትሐዊና አስተማማኝ ባህር በር ለማግኘት ከቀጠናው ሀገራት ጋር በዲፕሎማሲያዊና በሰላማዊ መንገድ ይሰራል። በአባይ ወንዝም ላይ የጋራ መተባበርና መተማመን እንዲዳብር የአባይ ተፋሰስ ሀገራትን ተጠቃሚ የሚያደርጉ ተግባራትን ያከናውናል፣ በንቃትም ይሳተፋል። ሶስተኛው። መንግስት በውጭ ጉዳይ ፖሊሲው ቅድሚያ ለጎረቤት የሚለውን መርህ አጠናክሮ ይቀጥላል። ባለፉት ዓመታት ከጎረቤት ሀገራት ጋር ዘርፈ ብዙ ትብብር ለማድረግ ጥረት ተደርጓል። በጎረቤት ሀገር ጋር ግጭት እንዳይፈጠርና ችግሮችም በመልካም ጉርብትና መርህና በሰላማዊ መንገድ እንዲፈቱ ጥረቶች ሲደረጉ ቆይተዋል። ቀጠናዊ ትስስርን የሚያጠናክሩ የመሠረተ ልማት ሥራዎችም ተከናውነዋል። በቀጣይነትም ኢኮኖሚያዊ ትብብርን የሚያጎልብቱ የመሰረተ ልማት ዝርጋታና የንግድ ልውጥ እንዲጠናከሩ ይደረጋል። በዚህ ረገድ መንግስት የጀመራቸውን ትብብሮች አጠናክሮ ይቀጥላል። በአካባቢያችን ሰላምን ለማረጋገጥ አለመግባባቶችን በዲፕሎማሲ መንገድ ለመፍጠር ለመፍታት አበክሮ ይሰራል። አራተኛው መንግስት በዓለም አቀፍ የኃይል አሰላለፎች ውስጥ ሚዛኑን በመጠበቅ ትብብርና የጋራ ተጠቃሚነትን ለማስፈንና ለማስፋት ይተጋል። መንግስት በዓለም መድረኮች የኢትዮጵያ ተሳትፎና ተደማጭነት እንዲያድግ የጋራ ተጠቃሚነት እንዲጎለበት፣ በዓለም ወሳኝ ጉዳዮች ላይ አገራችን ጉልህም ሚና እንዲኖራት በትኩረት ይሰራል። ለዚህም አስፈላጊውን ተቋማዊ ጥንካሬ ፖሊሲና አቅጣጫዎች ተግባራዊ ይደረጋሉ። በመጨረሻም ባለፉት የለውጥ ዓመታት የኢትዮጵያ መንግስት በርካታ ፈተናዎች ውስጥ እያለፈ በላቀ ትጋት ፈርጀ ብዙና አመርቂ ውጤት ማስገብ መዝገብ ችሏል። እነዚህ ውጤቶችም የሀገራችንን የፖለቲካ ኢኮኖሚና ጂኦ ስትራቴጂያዊ ቁመና በማሻሻል የቀደመው የታዛቢነት ታሪክ ማብቂያ አዲስ የታሪክ ምዕራፍ መክፈቻና የኢትዮጵያ ማንሰራራት ብስራት ይሆናሉ። በቀጣይ ዓመታትም እነዚህን ስኬቶች በማጎልበትና በማስፋት የኢትዮጵያ መነቃቃትና እድገት ወደማይቀለበስበት ምዕራፍ እንዲሸጋገር፣ ሀገራችንም በአፍሪካ የብልጽግና ተምሳሌት እንድትሆን መንግስት አበክሮ ይሰራል። በያዝነው ዓመት በሀገራችን የሚካሄደው ሰባተኛ ሀገራዊ ምርጫ ፍትሐዊ፣ ሰላማዊ፣ ዲሞክራሲያዊ እና በኢትዮጵያውያን ዘንድ ተአማኒ የሆን ዘንድ መንግስት በኃላፊነት ይሰራል። መላው የሀገራችን ሕዝብ ኢትዮጵያ ያቀደቻቸውና የጀመረቻቸውን ግዙፍ የለውጥ እርምጃዎች አበርትቶ እንዲደግፍና በትጋት እንዲሳተፍ ጥሬን እያቀረብኩ የኢትዮጵያ ወዳጆችና የብልጽግና አጋሮችም ከኢትዮጵያ መንግስትና ሕዝብ ጎን በመቆም የዚሁ ስኬት ሁነኛ አጋዥ እንዲሆኑ ጥሬን አስተላልፋለሁ። መልካም የተግባርና የስኬት ዓመት እንዲሆን እመኛለሁ። ኢትዮጵያ በልጆቿ ታፍራና ተከብራ ለዘላለም ትኑር። አመሰግናለሁ።